ሰላምታችሁ በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በአረርቲ ማርያም ቤተ ክርስቲያን በግንባታ መወጣጫ መደርመስ አደጋ የሰዎች ሕይወት አልፏል። በርካታ ምእመናን የቤተ ክርስቲያኗን የማጠናቀቂያ ስራ ለማየት መግባታቸውና ውስጠኛው ርብራብ በመደርመሱ ለበርካቶች ህልፈተ ሕይወትና አካል ጉዳት መንስኤ መሆኑን ያስታወቀው የሰሜን ሸዋ ሀገር ስብከት ነው። ክስተቱ ልብ የሚሰብርና አስደንጋጭ መሆኑንም የሀገረ ስብከቱ ዋና ስራ አስኪያጅ በስልክ ባደረሱን መረጃ አጋርተውናል የመቤታችን ለተቀን እንደመሆኑ መጠን ህዝቡ በነቄስ ወደ ቤተክርስቲያን እንደመጣና በዚያው የቤተክርስቲያኑ የፊኒሽንግ ስራ ለማየት ስዕሉም እየተሳለ ስለነበረ ስዕሉን ለማየት በርካታ ሰዎች እንግዲህ ወደሚሰራው ቤተክርስቲያን እንደገቡ ነው መረጃ የሚያሳየው እንግዲህ እዚያ ላይ የውስጥ በውስጥ ያለው የፊኒሽን ግርብራር ነው እንዳለ የተደረመሰው። እንግዲህ ተደርምሶ ሲወድቅ ነው በወገኖቻችን ላይ ጉዳት የደረሰው። የወረዳው ፖሊስ እንደገለጸው ሰላሳ ያህል ሰዎች ያው ህይወታቸውን እንዳጡ፣ ስድስት ያህል ደግሞ ወደ ሰባሪ ይፈራል እንደተባሉ፣ ሰባ ያህሎች በከፍተኛና በመካከለኛ ጉዳት ላይ እንዳሉ ነው እንግዲህ የገለጸልን የሟተት ቁጥር ምናልባት ከፍ ሊል እንደሚችል ያው የወርዳው ፖሊስን ጠቁሟል። አሁን ባለው ሁኔታ እጃችን ላይ ያለው መረጃ ይሄ ነው። ክስተቱ እጅግ ልብ የሚሰብር ሰውነትን የሚፈታተን ከባድ መርዶ ነው፣ እንደ ሀገርም እንደ ቤተ ክርስቲያንም የደረሰብን እና እንግዲህ ያለው ሁኔታ በዚህ ነው የሚያሳየው መረጃው ከሁለት መቶ በላይ ህዝብ የግንባታ መወጣጫው ላይ እንደነበርና በአደጋው ከሰላሳ አምስት በላይ ሰዎች ህይወት ማለፉን የአርቲ ከተማ ከንቲባ ተሻለ ጥላሁን ከጣቢያችን ጋር በነበራቸው የስልክ ቆይታ አረጋግጠዋል። ተጎጂዎች ተገቢው የህክምና ድጋፍ እንዲያገኙ እየተሰራ ስለመሆኑም ነው ያነሱት። አዲስ የሚሰራ ትልቅ የቤተ ክርስቲያን ግንባታ ያለበትን ሁኔታ ጉብኝት ለማድረግ ነው ማህበረሰቡ የተገኘው። ያም ሆኖ የሚጎበኘው ቦታ በውስጠኛው የቤተ ክርስቲያኑ ክፍል ላይ የስዕል ስራ ስለተሰራ እሱን ለመጎብኘት ነው። የእንጨት ርብራብ ለግንባታ ስራ፣ ለፊኒሽንግ ስራ የእንጨት ርብረብ ላይ ነው በርካታ ህዝብ የወጣው። የአደጋውን መነሻ በርካታ ህዝብ እዛ እንጨት ላይ በመውጣቱ የተነሳ ነው። በጥቃት ነው በላይ ሲሆን ህዝብ እየጎበኘ ከሁለት መቶ በላይ ህዝብ ነው ላይ የነበረው ይዛቸው ነው የተደረመሰው። በዛም ምክንያት ከሰላሳ አምስት ያላነሰ ህዝብ ሞቷል። በጣም ሲሪየስ ኬዝ ውስጥ እና በሪፈር ደረጃ ላይ ወደ ሪፈራል ሆስፒታል የተላሱ ከአርባ በላይ የሚሆኑ እና ቀለል ያለ ጉዳት ያለባቸው ሆስፒታል ላይ የታከሙ ያሉ እና ወደ ቤታቸው የተሸኙ እንደዚሁ በርከት ያሉ ቁጥር ይዛል። ሙሉ ከተማው ወደዛ ነው ርብርብ ሲያደርግ የነበረው። በትክክል እውነት ለመናገር ማህበረሰባችን በህይወት ያሉትን ለማጥረፍ በህይወት የሌሉትን ደግሞ ቤታቸው ድረስ ወስዶ አትላንቶ አይዟችሁ ብሎ በመመለስ ረገድ ከፍተኛውን ሚና ወስዷል። እኛም ደግሞ እንደ መንግስት ባለቤትነት፣ እንደ ከተማ ባለቤትነት ሆስፒታል ድረስ ተገኝተን ጉዳት ያለባቸውን ክትትል እንዲደረግላቸው በአግባቡ ከፍተኛው ሚና ነው የተወጣነው። ጉዳት ያለባቸውና በሪፈር ደረጃ ህክምና የሚያስፈልጋቸውን በህዝብ ማመላለሻ በአምቡላንስ እና በመንግስት ተሽከርካሪዎች ሲግኘት አድርገናል። ዘገባው የባልደረባችን ሄኖክ ለሚ ነው። ተመልካቾቻችን ፋና ሚዲያ ኮርፖሬሽን በደረሰው አደጋ የተሰማውን ጥልቅ ሐዘን ይገልጻል። ከዚሁ ጋር በተያያዘም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት የተሰጠ የሐዘን መግለጫ አለ። መስከረም 21 ቀን 2018 ዓመተ ምሕረት ከጠዋቱ 1 ሰዓት ከ45 ደቂቃ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው የደብረ ገነት ቅድስት ማርያም ቤተክርስቲያን አመታዊውን የቅድስት ድንግል ማርያም ክብረ በዓል በማክበር አዲስ እየተሰራ ያለውን ህንፃ ቤተ ክርስቲያን በመጎብኘት ላይ የነበሩ ወገኖቻችን የህንፃ ቤተ ክርስቲያኑ ርብራብ ተደርምሶ ህይወታቸው በማለፉና የአካል ጉዳት በመድረሱ የቅዱስ ሲኖዶስ ጽህፈት ቤት የተሰማውን ሐዘን ጥልቅ ነው። በአደጋው ምክንያት ለሞቱት ወገኖቻችን እግዚአብሔር አምላክ ረፍተ ነፍስን እንዲሰጣቸው ለቤተሰቦቻቸው ሁሉ መጽናናቱን እንዲያድላቸውና አካላዊ ጉዳት ለደረሰባቸው ወገኖቻችንም ፍጹም ፈውስን ሰጥቶ ወደ ተሟላ ጤንነታቸው እንዲመልስልን እንመኛለንም ብሏል የቅዱስ ሲኖዶስ ጽህፈት ቤት ባወጣው መግለጫ። በተያያዘ ዜና በዛሬው እለት በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ መወጣጫ መደርመስ አደጋ በደረሰው ጉዳት መንግስት ሀዘኑን ገልጸዋል። በከተማ አስተዳደሩ በአረርቲ ማርያም ቤተክርስቲያን በግንባታ መወጣጫ መደርመስ አደጋ ቀደም ሲልም እንደነገርናቸው የሰዎች ሕይወት አልፏል። የመንግስት ኮሚኒኬሽን አገልግሎት በአደጋው ሕይወታቸውን ያጡ፣ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሰው በደረሰው ጉዳት ማዘኑንም ገልጸዋል። አገልግሎቱ ባስተላለፈው የሀዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በህክምና ላይ ለሚገኙ ደግሞ በፍጥነት ማገገምን ተመኝቷል። ኢትዮጵያ በሁለንተናዊ ግንባታ ላይ መሆኗን ጠቅሶ ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ደህንነት ቅድሚያ መስጠት አስፈላጊ መሆኑን ነው አገልግሎቱ ያስገነዘበው። በግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ እንደሚገባም አሳስቧል።